መቀነስ እና መደመርን መጀመሪያ አንደኛ ክፍል ገብተህ ተማር። የአንተ ዶክትሬት ት እንደመጣ ይታወቃል። መደመር ማለት አንዱን ብሄር ከአንድ ብሄር ጋር መደመር፣ ሌሎችን ማስተባበር፣ አንዱ ሲነካ ዝም አለ ማለት፣ ያ ሁሉ ኦሮሚያ ክልል ያ ሁሉ ቤት ሲፈርስ ዝም እኮ ያለ። ይህ መደመር ነው? የመደመር ኮንሰፕት ምንድን ነው? መጀመሪያ ዘረኝነት ማለት መቀነስ ነው አንድ ዘር ላይ ያነጣጠለ ስርዓት ሲኖር ይህ መንግስት ደግሞ እንደምታዩ እየተሾመ ያለው አስተዳደር እየሆነ ያለው በየጎጦና በየቀበሌው በየስርዓቱ በየአካባቢው ኢቭን በየሰፈሩ ያሉ ጥበቃና ሴፍትኔት ሳይቀሩ ኦሮሞዎች ብቻ ይህ መደመር ነው ወይስ መቀነስ ምንድነው መደመር ሳይገባው እንዴት መደመር ይላል አንድ ሰው ብልጽግና ምንድነው ብልጽግና እኮ ትልቅ ሀሳብ ነው ማበልጸግ ማለት ነው። ብሔርን እየመረጡ ማበልጸግ ማበልጸግ ነው? ብሔርን እየመረጡ ማሰራት ማበልጸግ ነው? እስቲ ኢትዮጵያ እንመልከታለን። ከአፍሪካ አንደኛ ደሃ ሀገር እንደሆነች ታውቃላችሁ። በዛ ሁሉ በ135 ሚሊዮን ህዝብ ውስጥ ምንም ነገር የሌላት ያሁሉ ስርዓት ችግርተኝነት፣ የወሲብ ንግድ፣ የጎዳና ተዳዳሪ፣ በሽተኞች ሰዎች በምግብ ትሉ አንድ ሰው ለመመገብ ቀን ስንት ያስፈልገዋል? የአንድ ቀን የሰው የሰው ስራ ስንት ነው? በቀን የሚያገኘው በኑሮ ውድነት ዩናይትድ ኔሽን ያወጣውን ጥናት ይዩት። ከአፍሪካ አንደኛ በኑሮ ውድነት፣ ከአፍሪካ አንደኛ ስራ አጥነት። ግን በለጸግን በለጸግን። ምንድን ነው መበልጸግ? በዓለም እኔ ልንገራችሁ፣ በዓለም አንደኛ ድሆን ድሃን የሆነችው ኢትዮጵያ ነች። እኔ ልንገርህ በአፍሪካ ነው ያቀረባት በኑሮ ውድነት በስራ አጥነት ብሎ እኔ ግን በዓለም አንደኛ ኢትዮጵያ ነች ኤርትራም ሱማሌም ኬንያም ሱዳን ሁሉም ይበልጡ ነው ይህ ሁሉ ምንም ነገር የለም ሰው ተምሮ ማስተርስ ፒኤችዲ ኖሮት ስራ የለም ሰዎች በቀን አንዴ አንድ እንጀራ አያገኙም ኢትዮጵያ ውስጥ ይህን ታቃላችሁ ሩቅ የሆናችሁ ሰዎች አንድ እንጀራ መሮታል ሁሉም ብሔሮች ናቸው የመረራቸው ነው ቢሮ እየገባ ይሄ ምን አይነት አብይ የተባለ እንደሱ አይነት እብድ አላየው። የሰው እብድ በኋላ ቀር ጭንቅላት ያለው ለስሙ በእናቱ አማራ በምናምን ቅልቅል ነው የተፈጠረው። ግን የደደብ አይነት እሱ ስልጣኑን ለመግዛት ብቻ ጭንቅላቱ። ስለዚህ ይህ ሰው ጭራሽ ከሌላ ብሄር ጋር ያጣላኛል፣ ጭራሽ ከኦሮሞ ጋር እንድንጣላ ያደረገኛል። እሱ ስልጣኑን ለማላጣ እኔ የፌዴራል ቋንቋ ኦሮምኛ ለምን ጉራግኛ ሳይሆን ለምን ትግርኛ ሳይሆን ለምንስ ደግሞ ሌላ ደቡብ አይሆን? ምንድነው ከአንድ ቋንቋ ጋር የሚያጨቃጭቁ እንዴኝ አልቻንም እኛ። ኤኒዌይስ እባካችሁ ዝም አትበሉ። ዝም ባላችሁ ቁጥር ትቀጠቀጣላችሁ። ዝምታ መጥፎ ነው። መቃወም ያለባችሁን ፍለት የወጣችሁ መቃወም ይኖርባችኋል። ሁለተኛ ደግሞ የአንድ ብሔር ትግል ብቻ አታርጉት። የፋኖን ትግል ብቻ የሚለውን እናቆምና የኢትዮጵያ ትግል ወደሚል እንቀይረው። ለምን ኃይል ይኖረናል፣ ጉልበት ይኖረናል፣ ህብረት ይኖረናል፣ ጥምረት ይኖረናል። አንድ ብሔር ላይ ብቻ ስናጠጣጥር መንግስትን ጉልበት ይኖረዋል። እስቲ አንድ ላይ እናድርገው ይህን ነገር፣ አንድ የሆነ ህብረት እንፍጠር፣ አንድ ስያሜ እናምጣና እንታገር። ግዴላችሁ ባጭር ጊዜ ውስጥ ሹት እናደርገዋለን። በጣም ቀላል ነው የሚሆነው። ምክንያቱም ኢትዮጵያዊ አስተሳሰብ ይኖራል። አሁን መንግስት የሰራው ኢትዮጵያ ብሎ አንድ ብሔር ላይ ያነጣጠረ ኦሮማዊ አስተሳሰብ ነው። እኛ በኢትዮጵያዊ ትግል ከታገን በጣም ቀላል ድራሹን ነው የምናጠፈው። ምክንያቱም ስህተቱን ሁላችንም እያያ ስለሆነ፣ ሁሉም ብሔሮች ስህተቱን እያየ ነው ያሉት። እያንዳንዱ ቦታ ስንሄድ የአንድ ብሔር የበላይነት እያየ ነው ያለው። ስለዚህ ቀላል ነው የሚሆነው። ስለዚህ እኔ ማን ነው በሙሉ ኢትዮጵያዊነት ትግል እንታገል ነው ቆሞ ፕሮቴስታንት ሆኖ ትክክል እንደ አብይ አይነ ሰካሽ ሳይሆን ትክክለኛ ፕሮቴስታንት ሆኖ ሬቻን ማያከብር ኦሮሞ ሆኖ ኦርቶዶክስ ሆኖ ሬቻን ማያከብር ለእግዚአብሔር ያደረ መልካም ሰው ብዙዋል። በመንግስት በጀት በህዝብ በጀት ሰው ስርዓት ችግርተኛ ይወስብ ተዳዳሪ ጎዳና ተዳዳሪ ብዙ የችግር ችግር የችግር ችግር በአጭቅ በልቶ ማያድር ህዝብ ለሬቻ የኢትዮጵያን 20% በጀት ተይዟል። ለምን መቶ 100%ም ምን አገባው? ስልጣን ይርዘም እንጂ እንዲሁ የፈለገ ቢሆን እንዴት የአብይ ተከታይ ነው። ሳታውቁት የአብይ ተከታይ መሆናችሁ ደግሞ ያሳዝናል። ሳታውቁት ዘረኛ ኮን ከሱ ተከታይ ነው። እሱ የሱ ሐሳብ እና ስትራቴጂ ይሄድከው አንድነት እሱ የሚፈራው ጠላት ስለሆነ አንድ እንዳትሆን ዘረኛ እንድትሆን ያደርጋል፣ እንድትከፋፈል ያደርጋል። ሰውየው መደመር ሳይሆን መከፋፈል ነው ስራው። በጣም መከፋፈል ይችላል። ማንበብና ማሰብ ይለያያል። አብይ አንብቧል እንጂ አያስብም። የሚያነብና የሚያስብ ጭንቅላትና ያነበበ አንድ አይደለም። ያነበበውን አምጥቶ አስቀመጠው፣ ግን አያውቀውም ኮንሰፕት። ስለዚህ የሚያነብ ሰው ደግሞ ከላይ ከላይ ነው፣ ልታይ ልታይ የሚለው ማብለጭ ለጭ ነው የሚወደው። ከላይ ከላይ ከላይ፣ ማብለጭ ለጭ፣ እንደምታዩት እንደ ኮሪደር ልማትን ማብለጭ ለጭ ብቻ ከላይ ከላይ፣ ውስጡ ባዶ ነው ሰውዬ። እኛ አንድ ስንሆን ሁሉ ነገር ነው የሚያግዘን እነ አሜሪካን ያግዙናል፣ እነ ግብፅ ያግዙናል። እኛ አንድ መሆን ስንችል ሃይ እንኳን አብይን አይደለም ድርምስ የምናደርገው ሁሉ በማይረባ ጥንቆላ ላይ የተመሰረተ መንግስት። ተነስተን አንድ ጉልበትና ኃይል እንድንፈጠር ህብረት ይኖራል። የማንም መጫወቻ ትሆናለች። ዘመንንም በሙሉ በሙ ትታሻለ ያሻል እየመጣ ያሚያ አንድ መንግስት የመጨረሻ ደረጃ እንደዚህ አይነት መንግስት የሚመጣው የማህበረሰቡ የእውቀት መጨረሻ ሲመጣ የኛ የእውቀት የአመለካከት፣ የእውቀት ደረጃ ሲዘቅቅ የዘቀጠ መሪ ይመጣል። የእኛ አስተሳሰብ ጀኑ ሲሆን ጀግና መሪ ይመጣል። ይሄ ደደብ አንድ ጉዳይ ካልፈጠር ብዙ ነው የምታዩት ገ ምክንያቱም ደደብ አብይ ማለት ደደብ የደደብ ሆነ ብዙ ያሳያቸዋል። የሚመራው በደደብ በስሜት ነው የሚመራው ጭፍን ነው። ያን ሁሉ ፍቅር ረስቶት፣ አሁሉ የሰዎች ህብረትና ጥምረት ረስቶት፣ የዛ ሁሉ የአንድነት ምክንያቱ እሱ ፍቅር አይገባው። ዘረኝነት አሁን ስለተፈጠሩና የሆነ ያለው ነገር ዝም ብለን እንድናወራ አይደለም። ወደ ተግባር እንሂድ፣ እንነሳ፣ አንድነት እንፍጠ። ስንቶቻችን ቤት ፈረሰ፣ ስንቶቻችን ከስራ ተባረረ፣ ስንቶቻችን ላይ ችግር ተፈጠረ። በአገር ውስጥ መናገር አልቻለም። የመናገር ነጻነት ሁሉ ነገር ከዘርጋ እየተቀናኘ ስለሆነ የግዴታ አከሳከስ በሆነ እኛ ማለት አለብን ጎንበስ ቀና ማለት። በተኝነት ብሄርተኝነት ከባድ ጠላት ነው። ድንገት ያ ሁሉ ሚሊየን ህዝብ በአንድ ጊዜ ካደሰው ለስልጣኑ ማራዘም ዘረኝነት አይደለም። ምንም ነገር ያደርጋል፣ ደም ይጠጣል። ሰውየው ክፉ ስለሆነ እኔ በህይወቴ እንደሱ ያለ ደደብ አላየሁም። የሰው ፍቅር የማይከብደው ያን ሁሉ ፍቅር እንደዛ ያደረገ ሰው እንዴት ለሰው ፍቅር እንዴት ቢያንስ ሰው ቁጭ ብድግ ሲልልኝ እኔ ለሰው ለምን አይከብደኝ? ከእግዚአብሔር በታች ያን ሁሉ ህዝብ በአንድ ድምፅ የሸመጠጠ ሰው እኮ ነው እሱ። ስለዚህ እሱ ለሌላ ነገር ግድ ያለው ይመስላችኋል? ሰውየው ፍቅር አይገባው። እንስሳ ነው እሱ። እብድም ነው ደደብም፣ ሁለቱ ነው። ምንም ያደርጋል ስልጣን። ስለዚህ እኛ የአብይ ተከታይ መሆን የለብንም። አብይ ዘረኛ ሆነና እኛ ፋኖ ሆነን ዘረኛ መሆን የለብንም። አማራን ብቻ የሚያሳትፍ ትግል መሄድ የለብንም። ሌሎቹን የሚያሰማር እኛ የእነሱን ስትራክቸር የት ነው የምትቀበረው? ስትሞት መቃጠል ላይ ያልከኝ በእኛ መቃጠል ነው። ማነው የሚያቃጥለው? ማሽን አላችሁ? የኢትዮጵያ ህገ መንግስትስ ይፈቅዳል? እንዴት ነው ሰውን? በኢትዮጵያ ውስጥ እስካሁን ሲቃጠል አላየነው። እንግዲህ ኢትዮጵያ ትላለህ። ኢትዮጵያ ፍቃድ አልሰጥም ብለውኝ ለራሴ ስንት ደረጃ ደርሻለሁ እና መጨረሻ አሁን በመካከል ላይ ከዚህ ዓለም በሞት ብትለይ ወይ አባሎች ቢሞቱ እንዴት ነው የምታደርጋቸው? በእኛ ይቃጠላል። ግን አሁን ኢትዮጵያ ተቸግረናል፣ እንኳን ሌላ ሃይማኖትን ከልክለውናል። ሃይማኖቱን ለመስበክ ከልክለውን ፖሊሲ ያባረረን የፍቃም ትሪፕ